ሁለት መቶ አምሳ ስድስት ሰዎች ኦልሬዲ አስራ አራት ቀን ብሎ እንደዚህ ብሎ አስራ አራት ቀን አልበላንም፣ አልጠጣንም፣ ንፋስ አልነበረም፣ ሰማይ ዝግት አለ። ወታደሮች ብለው ሊገድሉን ያስቡ ነበር። በቃ ሁሉ ሰው ውሃ ሞልቶ አፉ ሊሞት ስል መልአክ መጣ። መልአክ ብሎ በጭንቅ ጊዜ ይመጣል፣ በረሃብ ጊዜ ይመጣል

ሲነገረን መልእክትና ወዲያው ችግር ያጋጥመናል። እንዴት ነው ግን ናቱ አማኝ የሚጠብቀው? ታገብ ያለ ስትባል መጣ የኔን ሽላት በነጋታው ነው የምጠብቀው የጠበቅሽው ነው ሪጀክት ነው ያርግሽ። ታገብ ያለሽ ስትባል የጠበቅሽው ሪጀክት ያርግሽ። ዋይ ብሎ ወደ አዳም ብሎ ቃል መጣ። ጮው ብላችሁ ትገዛለህ። ማን ሰማት? ሰይጣን ሲሰማት እባብ ቀስ ብለ ቃል ሲመጣ እባብ ይመጣል። ልጦ ብላችሁ ድምጽ እንደ መጣልህ ካወቀ ማስጨነቅ አለ። እምነት ማስጣል አለበት። ቃሉ እስከምትክደው ድረስ ቃሉን ካል ካትካት አይመለስም። ደስ ዋይ ሲመጣል በልጦ ብላችሁ መጽሐፍ ሲላችሁ አጽንታችሁ ያዙት፣ የተስፋው ቃል እስኪ አጽንታችሁን ማለት ነው፣ ያለመነቃነቅ ሊነጥቅህ የመጣ አካል አለ። ያ ቃል ወርድ ከነጠቀ ሰይጣን ይሰርቃል ሲባል፣ ሰላምህ አይሰርቅም ገንዘብህ አይሰርቅም ነው፣ የወር ገቢህ አይሰርቅም። ሰይጣን የሚሰርቀው ማቴዎስ 13 ቃሉ ምን ያርገዋል? ከልብ ይሰርቀዋል። ከልብ ሲል ከአእምሮ ወደ ልብ የገባ ቃል አይሰረቅም። ኧረ አሜን በሉ። ከአእምሮ ይሰረቃል በሎ፣ ቃል ተሰረቀበህ ማለት ሁሉ ነገር ተሰረቀብህ። በቃል በሉ ገንዘብ አለ፣ በቃል ሂድ በአሳ ገንዘብ ታገኛለህ። እ የኢየሱስ ባንክ ወልጮህ ብላችሁ አሳ ውስጥ ነበር። ቃል ከመጣ በሉ አሳ ወደ ባንክ ይሰራል፣ ባንክ ይለወጣል። አሳ እራሱ ሱዊድ ባንክ ይሆንላጨታ ንከው በሉ ጮህ ብላችሁ ካማንከው፣ ኢፍሬም የሚባል ሰው ካረዳኝ በሉ ሄሌን የምትባል ሰው ካረዳችን፣ ስዒድ የሚባል ሰው ይረዳል፣ መሐመድ የሚባል ሰው ይረዳል። እግዚአብሔር በሉ ሰው ያነቃንቃል። ረአሜ ነው ወይ አሳ አነቃነቀው እና ቃል ሲመጣ ገንዘብ ተገኘ። እዛ ገንዘብ ያለ በሉ ቃል በማመን ውስጥ ነው። በረከቴ ያለ ቃል በማመን ውስጥ ነው። አንድ ስማ ስማ ስማ ስማ ልቋስ አምስተኛ ምራት ይላችኋል። ሌሊት ሙሉ ከሞያዬ በላይ በሉ እዚህ ጉባኤ ሰው የለም። የበረከት የሚስጥር በሉ በቃል ውስጥ ነው ያለ። ከሞያዬ በላይ ሞያ አንድ ቀን ኤክስፓየር ይሆናል ወይ እንዳንተ አይነት ሞያ ሲበዛ ትጣላለህ። ቃሉ የያዘ ግን በሉ ጨብላችሁ። ሞያኛ ነበር ሞያ ነበረው። ማ ፔተር ፔተር፣ እስኪ በሉ ጨብላችሁ